ሩታ ትናንትና እና እንደሰማችሁ ለነዚህ ህይወት አላት፣ ህይወቷ እንዲበላሽ አትፈልግም ስትል ነበረ ማለት ነው። እኔ ሩታ አንዳንዴ በጣም ነው የምትገርመኝ። እውነቴ ነው ምላቸው። እኔ ምጠይቃት ለሩታ ቤተሰቦች፣ ለአንቺ ህይወት ማን አዘነልሽ? ለአንቺን ባ ማን አዘነልሽ? ሩታ ለምንድን ነው የምታዝኚው? ልቀቂው፣ ያለሽን ነገር አውጪ ማለት ነው። አውጠሽ ርፍ በይ፣ በቃ ከለቅሶ ተገላገይ። ሁሌ ለቅሶ ማልቀስ እንዴ? አንቺ እያለቀሽለትን ባኮ ማንም እየተረዳው የለም፣ ማንም ቦታ የሰጠው የለም። እንዴ ሩታ እያለቀሰች ነው ሁለት አመት በሙሉ ትጎዳለች። መሆር እንኳን ትናንትና እውነቴ ነው ምላችሁ፣ ታውቃላችሁ። ቪዲዮን ሄዳችሁ ዩት ስልኩ ሁለቴ ነው ያነሳችሁ። እውነቴ ነው ምላችሁ፣ ጎንበስ ብላ መልሳ አልነሳም ሲላት ሁለቴ መልሳ በድጋሚ ነው ያነሳችሁ። ይህንን ጉዳት የማን ነው? የአንቺ ጥፋት ነው? ከምሬ ነው ላችሁ። አንቺ ሰው ቢያዝንልሽ ለሰው ኖረሻል። ሰውን አሳድገሻል። ሰው ለውጠሻል። አይተናል። ምናህን እንደደከምሽ ምናህን እንዳለቀሽ ምናህል የሌለብሽ ነገር እንደ በሽታ ሰው ውሸት መጥቶ እንደተለጠፈብሽ ሁሉም ነገር እናውቃለን። ነገር ግን አንቺ ወደድሽ ስለገባሽበት፣ አንቺ ስለፈቀድሽ እኛ ምንም ነገር መናገር ስለማነች ነው። ሲቀጥል አብሮሽና ሮታ ቃላችሁን አከብሩ። ከምሬ ነው ላችሁ እና አንዳንዴ ምን አለ መሰላችሁ እኛ እንደዚህ እንደወደድናችሁ አንቀርም። አንድ ሰው ሰው ይለወጣል። ሲቀጥል በዛም ተለውጦባቸዋል ሰው ማለት ነው። ሰውንም አታስከፉ። ከአንዱን ሁለቴ በቅርብ ቀን እንኳን እናንተ የሚያስደስት ነገር እንጂ የሚያስከፋ ነገር ይዘን እንደ አንመጣም ስትሉ ነበራችሁና ዛሬ ግን ድጋሚ ሩታ አልቅሳ ስትመጣ በጣም ልብ ይሰብራል። እንደ በዚህ ናክል የሩታ እንባ ምንድን ነው? እንባ እኮ ነው፣ ከአይኑ እኮ ነው የሚወርደው። እንባ እንባ እኮ ማለት ደም ነው። ትቀልዳላችሁ፣ እንዲ አታሹፉ። ሲቀጥል ሩታ በቃ በዚሁ ሰበብ ያለሽን እውነተኛ ነገር አውጪ። አንቺ እስከ መቼ ደባብቀሽ እስከ መቼ የሰውን ትወናውነሽ? ሁሉም እየተወነብሽ ነው የምትኖሪ? ለምን? ችግሩ ምንድን ነው? አንቺ ምንድነሽ? አንቺ ቤተሰብ የለሽም እንጂ በእንጨት ነው እንዴ ተነፈቅሽው? አንቺ በቃ ካልሆነ እኮ አልሆነም ነው። ሁልጊዜ ማልቀስ እንዴ? እኔ ቤተሰብ በጣም ነው ያዘንኩት። እውነቴን ነው የምላችሁ። ሞር እንኳን ስልክ አታነሳም። በዚህ ናክል ፈተና ምንድን ነው እንዴ? በጣም ይደብራል። አንዳንዴ ማለት ነው ስታስቡት፣ ነገሩ በቃ ለምን እሷም እንደባል ለምን አያከብራትም? እሱም እንደ ሚስት ለምንድን ነው የማይከባበሩት? ክብር የቱ ጋ ነው? እናንተ እቺ ኮቺ ማለት በቃ እቺ አዱኛ ናት። ብር ኮ መጠቃቀሚያ ናት፣ የሰውን ህይወት አትገዛም፣ የሰውን ህይወት አታመጣም። እናንተ ምን ሆናችሁ ነው? አው በእርግጥ እናውቃለን፣ ግርግር ከሌለ ጫጫታ ከሌለ ዩቱብ አይሰራም። አይሰራ ለምን ገደል አይገባም እንዴ? እቺ ልጅ እንደዚህ እያለቀሰች ሁሌ አመት ለአመት እንዲህ እያነባች እንዲህም በዋን እያፈሰሰ አንድ ነገር ብትሆን እናንተ ወይም በቪዩ ወይም ደግሞ በብር ገዝታችሁ ታመጣላችሁ ሩታን የመሰለ ተው አንዳንዴ ማለት ነው እውነቴ ነው የምላችሁ ለራሳችሁ ቦታ ስጡ አብርሽና ሩታ አስቡ ከአሁን ወዲህ ህፃን ልጅ አይደላችሁም በተለይም ደግሞ አብርሽ ባክህ እናንተ የምታወሩት ሌላ፣ እዚህ ጋር የሚመጣው ሌላ ቤተሰብ። እኔ በጣም ግራ እያጋቡኝ ነው። እውነቴ ነው ምላችሁ። እኔ አሁን ሩታም ላይ ስጮህ ሀብርሽ የሆነ ነገር ሀብርሽም ላይ ስንጮህ ሩታ የሆነ ነገር ተጎታ አይታ ነው ምናየ። በተለይ እኔ ውድ ቤተሰቦች እንደ ማንኛውም ሰው አላቅም። እኔ የሩታ እንባ ሰልችቶኛል። በቃ ማን ነው እንደእኔ ግን የሰለቸው የሩታን እንባ ማለት ነው። በቃ ሌላ ለውጥ የለም። ስታፈቅርም አልቀስ፣ ስታገባም አልቀስ፣ ድራማም መስራት ሳልቀስ እንደ። በቃ ለምንድን ነው የምታለቅ፣ ሲሆን እንደሰው ለምንድን ነው ማሰሪው? ሩታዬ፣ ካልቻልሽ ደግሞ ይቅርብሽ፣ ገደል ይግባ እንዴ! ከህይወትሽ የሚበልጥ ነገር የለም። ትላንትና ያንን ስልክ እንደዛ ጎንበስ ብለሽ ተመላልሰ ስታንሽ አንድ ነገር ብትኝስ? እኛ እኮ ዛሬ ሩታ ሩታ እንለውለን እንጨውጨኋለን፣ ግን ለአንቺ የሆነ ነገር ብትኝ፣ አንቺ ነሽ የምትጎጂው። ሩታ ማለት ለሁላችንም ወርቅ አልማዝናት። እውነቴ ነው ምላችሁ፣ ተንከባክባችሁ አይደለም እሽሩሩ ብላችሁ ብታኖራት የምትገባ ልጅ ነው። እኛ እናውቃለን፣ ማንን ከማንን እንደለወጠች ለምን እንደዚህ እንደምትወደድ እናውቃለን። ነገር ግን ለምን በቃ ሰላም ይፈጠር፣ ይሄ ነገር አይምጣ ብለን ነው እንጂ፣ በሁለታችሁ በትዳራችሁ መሀል አንግባ ነው እንጂ እኔ እንጃ። በጣም ይደብራል፣ የሚሰራ ነገር የሚመጣ ነገር በጣም ሲቀጥል፣ ደግሞ ሩታ ጠላት እንዳለባት እያወቃችሁ በቃ ተራ በተራ እየወጣችሁ አሳልፋችሁ የምትሰጧት ነገር እኔ በጣም ነው የሚደብረኝ። በዚህ ልክ ልጁታ እንዳለች ምን አይነት ወንጀል ብሰራ ነው እንዴት ልጅ እኮ ምንም ነገር ያደረገች ነገር የለም። ሰውን ጠቀበች፣ ህዝብን አፈመሰች። በቃ የማይበላ የነበረ እያበላች፣ የማይቀይር የነበረ እያቀየረች። እንዴ እና ቃለን አንድ ባንዱ ማለት ነው። ይሄ የማይከዳ ነገር ነው። ማንኛውም ጠላት ሩታ ምን አረገች፣ ሩታ ምንድናት ቢል ጠላት ይበል እንጂ፣ እኔ መቼም አልሰማም። የሩታ ማንነቷ፣ የሩታ ጀግንነቷ ማለት ነው። ነገር ግን በጣም ያማል እውነት። እኔ በጣም ነው የደበረኝ ከምንም በላይ ማታ ምን አለ የእኔን ልብ ለሩታ ቢሰጣት እያልኩ ነው። ታውቃላችሁ እሷ ለትዳርዋ ለቤቷ፣ ላፈቀረች ዋጋ ለከፈለችለት ባል እንኳን ሰው ይሄ ነገር ከፍላበታለች። ለምን ብሎ አላሰበም። እሷ ግን ዛሬ ለነጺ ሌላ ህይወት አላት። ማውጣት አልፈለገችም፣ አላወጣም አለቅም። ምክንያቶች ምንድን ነው? ለምንድን ነው ማትለቂም? ነጺ እኮ ይሄ ነገር ባለትዳርናት፣ አርግዛለች፣ ልትወልድ ነው። የልጅናት ልትሆን ነው። እኔ ሚስጥር ዋል ደብቀላት ብላ አሰበችልሽ እንዴ? አላሰበችልሽም እኮ በማንም እያሰደበችሽ ነው፣ በማንም እያስረገጠችሽ ነው። እንዴ፣ የጎረቤቶች ልጆች፣ የሰፈሮች ልጆችሽ እኮ ነው የሚረግጡሽ ማለት ነው። ሌላ ሚስጥር አለ እያሉ ማለት ነው። አንቺ ለምንድን ነው ማውጣት የፈራሽው? ወይስ ሌላ ሚስጥር አለው? ድራማም ስሩ ምንም ስሩ፣ ሩታ ምሰሪ ከሆነ ትክክል አድርገሽ ሳታለቅሽ በስነ ስርዓት ተውኝ። አይም እያለቀስኩ መጣለውም ካልሽ ራስሽ ነው ምትጎጂ። እውነቴ ነው ምልሽ እኔ እንደ ህት ነው ቤተሰብ የምናገረው ማለት ነው። ምክንያቱም ሩታ በቃ ማልቀስዋን ታውቁም። እኛ ምን እንደሆነ በስነ ስርዓት እናውቃለን። ነገር ግን ስራ ቢሆንም በስነ ስርዓት ብር። እውነቴ ነው ምላችሁ የሩታን እንባ ሳይ፣ የሩታን ለቅሶ የሩታን ሀዘን ሳይ ብር ካፍንጫ ይውጣ። አይደለም ልበላበት። እኔ ከሁሉም ነገር ሰላሜ ነው የሚበልጠው። ሰላም ካለ፣ ደስታ ካለ፣ ባትበሉ በአሰሩም ትጠግባላችሁ። ነገር ግን ደስታ ከሌለ፣ ፍቅር ከሌለ፣ ሁሌ እንባ፣ ብር መጣ የሚያረግም ነገር የለም። ሲቀጥል እኛ ለመቼ ነው የምንኖረው? እናንተ ለመቼ ነው የምትኖሩት? ገና ወጣት ናችሁ እኮ ብዙ ነገር መስራት ትችላላችሁ። እኔ ዩቱብ ቢቀር ዩቱብ ሰብስክራይብ ባይመጣ ቪዩ ባይመጣ ማለት ነው። ወጣት አይደላችሁም? ስንት ስራ አለ። ተራራውጣችሁ አስሩም እንዴ! ህይወታችሁ እናንተ በዩቱብ ብቻ ነው እንዴ? አረ በጣም ይደብራል። አብርሽና ሩታ እንዴ! ከምንም በላይ የሩታ እንባ በጣም ነው የሚያሳዝነው። በዚህ ልክ ለምን እንዴ? ሰው እንኳን የሞተበት ሰው አንዴ ሰው ሞቶብኛል፣ በቃ ሰው ቀብሬ ያለው ብሎ አንድ አመት ሁለት ዓመት አልቅሶ ይተዋል። እሷ እኮ እንጃ ሰው አልበደለች፣ ሰው አልሰደበች፣ ወንጀለኛ አይደለችም። ይሄንን ነገር ወንጀል አድርግ ያለ በወንጀል ልቀጣበት ብላ አይደለም የምታለቅ ሰው ሁሌም ለሰው ሰው ሊጠቀምበት ሰው ሊያድግበት ሰው ሊፈምስበት ምን ነው? በዚህ ናክል እንዴ። እናንተ ስነስርዓት ይዛችሁ ለምን አሰሩ? በቃ ድራማም ከሆነ ወይም ሩታን አለማስለቀስ ለካሜራም ቢሆን ከጀርባ ያለ ነገር እናቃለን። ነገር ግን የማያቅ ብዙ እናንተ በምትሰሩት ነገር ሩታን ከመሬት ተነስቶ የሚረቅጥ አብርሽን የሚዘቀዝቅ አብርሽን የሚሰድብ እንዴ አብርሽ አባቴ እናቴ በጣም ጨዋ ናቸው፣ የፍቅር ሰዎች ናቸው። ከእናት ከአባቴ ነው የተማርኩት እያልካን ነበር እንዴ? ያንን ነገር ለራስህም ለቤትህም በተግባር አሳይ። በተግባር አሳይተህ ደግሞ በቃ ስነስርዓታችሁን ይዛችሁ ስሩ። ለምን ትንሽ አምስት ሳንቲም ባትሆንም በንጹህ ነገር እስከ መቼ ነው አንተ አብር ስትረገጥ በሴት ስትሰደብ በሴት ስምህን ሲጠፋ የምትኖረው? እንዲሁም አብር ሩታም ደግሞ መቼ እስከ መቼ ድረስ እያለቀሽ እያነባሽ ነው የምትኖሪ? ነገሩን እስቲ እኛ ምንረፍ። እውነት አሁን ሰለቸን። በተለይ የሩታ ነገር እኔ ቤተሰብ በጣም ሰልችት ብሎኛል። ብዙ ዜናክል እኔ እንጃ ለእሷ ማታ ለእሷ ፋንታ እኔ ማታ ራሴን አሞኝ ነው ያደርኩት። እንግዲህ እሷ አልቅሳ እንደዚህ ያዝ ነው፣ እንዴት ትሁን እንዴት ሆና ነው የምትችለው? ይህን ሁሉ ጊዜ ማለት ነው። ረሩታና አብረሽ በጣም ይደብራል። ሁለት ወደ እራስ